መልካም ስለበዋር አራተኛው ምዕራፍ ማህበራዊ ኢኮኖሚያዊ እንቅስቃሴ፣ አምስተኛው ደግሞ የሀገር ፍቅር፣ ስድስተኛው የሰላምና ሕብረት ሲሆኑ እነዚህ ምዕራፎች በተለያዩ መልኩ እናቀርብላቸዋለን። በመጀመሪያ መዝሙር እናቀርብላል።

ሀገሯ ተሰዳ ያልፍልኛል ብላ ከሀገሯ ተሰዳ በሰው ሀገር ቀረች። ወጣ ከበረንዳ ቃል ገብታ መሄዷን ጭራሽ ሳዘነጋ ባክና ወጣ ቀረች ያችው ብለግላባ ቤቷን ረሳችው። ከሰው ቀደም ወጥታ ያሰበችው ሲቀር ቃሏ እንደ

አይደለም መንገድ አይደለም ወይ አንዱን ታመጣለህ፣ ሌላም ትወስዳለህ፣ ክፉን ደግሞ ሁሉ ታሳያለህ። መልሰኝ ብያለው ሀገሬ ጎዳና ምስጥር ላጋራው ይረዳኛል እና ዳናይ ለይቱ አጽናኝ ነው እና በድምጼ ችግር ይረዳኛል። ገና ምን ሆነሽ ነው? አይዞሽ ብሎ ይረዳኛል ያገሬ ጎዳና፣ እጅግ ይቆኛ ያገሬ ጎዳና እጅግ ይቆኛ። እባክህ መልሰኝ ምስጥር አለኝና እያለች መንገድ ትከሳለች።

አገለጭ እንኳን ለማትንገር ሀገሯ አገለጭ እንኳን ለማትንገር ሀገሯ ለመግባት በሰው ሀገር ሆኗ ትጓዛለች ትጓዛለች ትጓዛለች። ስታክሳለን ውላ ትላለች። ደግሞ እንደዚያ መንገድ ትከሳለች። አንተ የሰው ሀገር ረጅም ጎዳና እጅግም ብትረስም ብትለጨለጭ ሀገሬ ጎዳና አረፍቼም አትበልጥም ብላ ትቆማለች። በዛ ላይ አካሏ በሰለለ ድምፅ ትላለች። ሀገሬ ሀገሬ እጅግ ላፍቀሽኛል።

ይችላል ስለዚህ፣ ለራስ ቆርቶ ይህ ምሳሌ አነጋገር የራስ ጥቅም ማስቀደም ማለት ነው። ይህ ማለት ምን ያሳያል ማለት የተሰጠን ኃላፊነት መ የራስ ጥቅም ማስቀደም ብቻውን የበላ ብቻውን ይህ ምሳሌ አነጋገር የሚያሳየው ሰውን ማይረዳ ችግር በጋጠመው የሚደርስ ስለዚህ ሰ ማሰብ